ውሎ ከኔ ጋር እስኪ ዛሬ የተኛንበትን በማነጠፍ ውላችንን እንጀምራለን። ካነጣጠፍን በኋላ እነሱ ያስገቡት ብለን እንወጣለን። እንደ ዳንል ውስጥ አምላካችን እንዳያሳጥረን ትንሽ ፑላፕ እንሰራለን። ከዛ ከሰራን በኋላ ቀጥታ ወደ ሽንት ቤት የቀበሌ ቤት ስለሆነ የምንኖረው የሽንት ቤትም እንደ ሸማቾች ቦረፋ ስለሆነ ቀጥታ ወደ ጫካ እየተንደረደረ እንሄዳለን። እዚህ ጋር ሰውይን አላየም ብለን የፈጠነ ፋላውን ጣላ አድርገን እንመለሳለን። ከዛ በኋላ አመናውልን ብለን እጅ ወደ መታጠብ እንሄዳለን ማለት ነው። እዚህ ጋር ከታጠብን በኋላ አፈርነካ ነጋ ሳሙና ስለሌሌ በደንብ እንዲጠራለን። ከዛ በኋላ ቁርስ ፈለጋ ቀጥታ ወደ ማርቤታችን እናመራለን። ከሄድን በኋላ ቀጥታ ሞሰባችንን እንከፍታለን። እንጀራ አልተጋገር ጎረቤት፣ እንግዲህ አንድ እንጀራ ልመና እናመራለን ማለት ነው። እንግዲህ እኛ ጎረቤቶችን ጉድይልኝ እስኪ ብራዘር አንድ እንጀራ ጋር ልሽ አልጋገራችሁ እንድሮስ እናንተ መሽጋግራችሁ ታውቃለች ከኛ ትበደሩት እናንተ ጅገረምዳል አልመለስም እዚህ ቤት ቤት እንጀራ ብላችሁ እንዳትመጡ። ይገረም በራችሁንም በርግዶ መውጣት ነበር። ወደዛ ብለን በባዶ ወዳችን እየተነጫነጨን ወደ ቤታችን ገብተን እንደዚህ በባዶ ወዳችን ዘንጠን እንወጣለን። ቀጥታ ወደታችን ገሰግሳለን ማለት ነው። እንግዲህ ቲክቶከር ሁኜ እንደዚህ በባዶ ወደ ግርጣት ግርጣት እያልኩኝ ወርዳለሁ ማለት ነው። ላይ ሁሉ ሀብታም መሳይ እንደዚህ

የሰፈር ሰው ሁሉ ጸባይተኛ እንደሆንኩ ነው የሚያውቀው። ሰው አክባሪ ነው። ሰው ሁላ ተመርቄ ወደታች እንግዲህ የዛሬው ሌላ አሳያችሁ ነበር። በረሃብ ምክንያት ምንም አልተሳካም። ማሻራ ተወልዶ ባደገባት ሰፈር በሀገር ግዛ ምድር ላይ እኛም የውፋፍሽ እያለን በባዶዳችን እንኖራለን። ፓርት ቱ እንዲለቀቅላችሁ የምፈልጉ ካላችሁ ኮሜንት ላይ ያሳውቁኝ። አዲስ የቲክቶክ አካውንት ከፍተናል፣ ሚንሽን አድርጌያለሁ። ፎሎ አድርጉኝ።

ምን ደርሰው እና አንዷን ነው በራብ ሊጨርሱ ነው። በቃ አንተ አይቶ በቃ ጾም አንፈተም አንፈተም ማለት ምን ማለት ነው? አይ ረመዳን ደርሷል በቃ እንቀጥላለን። ማሻአላ ምንድነው? አንተ ዋና ሳጅ እና ወይኔን ቅመልኝ እንደ ቅመልኝ ነኝ። አንተ ቃሶላ እንዴ እንዳለ እንዴ ታርኩ እንካ በቃ እንዴት ነው ከህክምናው በፊት የነበረህ የጤና ሁኔታና አሁን ከታከምክ በኋላ ያለው ጽግልኝነቱን በማነጻጸር ነገር። አረ እኔ እንደው እኔ መጀመሪያ እንደው መጀመሪያ እኔ በቃ ህልም ሁላ ማየት አቁሜ ነበር። በቃ እኔ ኦዲዮ ነበር መስማ። ከዛ በቃ አሁን እነሱ ጋር ደርሽ ከመጣው በኋላ እኔ አሁን አይኔ ዙም ሁላ ያደርጋል። እንደው አሁን አይኔ ይሄው ዝግ ያው አያት ቀማለው ሁላ ተይቀበከ ስለዚህ ማለት አሁን ግን እነሱ ጋር ደርሼ ከመጣሁ በኋላ እንደው ወረ እንደው ፈጣሪ ይመስገን። እንደው በቃ በቃ በጣም ነው የማመሰግነው። እንደዚህ ያው ያው የኔ ሀገር ያውቀዋል። ያው ሞራ ነው። ከዛ ያው የበሰለ ሲሄድ ያው ከለር ከለር ብላይ እንዳርጎ ነበር። ሁለት አይነት ጫማ ነበር አድርጌ የሞተ የሆነ ጊዜ ላይ አሁን አሁን ደህና ነኝ። አሁን አሁን ከታከምኩ በኋላ በጣም ጥሩ ላይ ነኝ። ተሽሎኛል። በረካ ይሁን። በቃ አመሰግናለሁ፣ አመሰግናለሁ። እሺ መጀመር ይችላል። ከጉራጌ ባውጣኝ እግሬ ከመርካቱ ጉጃም በረሪ ሁሉም ሀገሬ አልፈሻል አልፈሻል። የመጨረሻ ዙር ላይ ነው በጣም በዚሁ በኩል ማለት ነው ቁርጥ ቤት

ቁጭ በል፣ አረፍ በል። ሰላም ነው? ምንድን ነው አሞህ ነው? ትናንት ያልኩሽ ነገር፣ ትናንት ራሱ ማታ የቀመምንበት ማለት ነው። አሁን ምን ታደረጋ? ለምሳሌ የጅብ ቅድብ በብብትት ትይዝና ማለት ለሊት ስድስት ሰዓት ትነሳና ፊትህን በመስታወት ታይበታለሽ። እሺ